ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናዎቻችን ተጀምረዋል ዋና ዋና ጉዳዮቹን እናስተዋውቃችሁም። የቀድሞው ከፍተኛ ባለስልጣንና የአማራ ክልል ምክር ቤት አባል የነበሩት ዮሐንስ ቧያሌው በዛሬው ዕለት በነበራቸው ችሎት ከዚህ በኋላ በህይወት ላታገኙን ትችላላችሁ ሲሉ ማስጠንቀቃቸውን ጠበቃቸው ለአዲስ ማለዳ ተናገሩ በአፋር ክልል ኤርታሌ አቅራቢያ ከሺህ ዓመታት በኋላ በተከሰተው እሳተ ገሞራ የፈጠረው አመዳማ ደመና በአገልግሎቱ ላይ ችግር አለመፍጠሩን የኢትዮጵያ አየር መንገድ ለአዲስ ማለዳ ገለጸም። መከላከያ ሚኒስቴር በፋኖና ሸኔ ላይ ወሰድኩት ባለው ዘመቻ ከመቶ በላይ ታጣቂዎች መግደሉን አስታወቀም። መንግስት በአራት ወራት ውስጥ ለአንድ ሚሊዮን ገደማ ሰዎች የስራ እድል ፈጠር ያለሁ አለም። በኢራን የኤሌክትሪክ ኃይል ለማግኘት ከሚቃጠል ማዙት ከሚባል ቆሻሻ ኬሚካል በሚወጣ ጭስ የተነሳም በዓመት 58975 ኢራናውያን መሞታቸው ተገለጸ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብራችሁን ቆዩም። የቀድሞ ከፍተኛ ባለስልጣንና የአማራ ክልል ምክር ቤት አባል የነበሩት ዮሐንስ ቧያሌው ዛሬ በነበራቸው ችሎት ከዚህ በኋላ በሕይወት ላታገኙን ትችላላችሁ ሲሉ ማስጠንቀቃቸውን ጠበቃቸው ለአዲስ ማለዳ ተናገሩም። የፌዴራል ጠቅላይ ፍርድ ቤት በነ ዮሐንስ ቧያሌው መዝገብ ላይ የሕዝብ ተወካዮች ምክር ቤት አባል የሆኑትን ክርስቲያን ታደለ ላይ የአቃቤ ሕግ ከመጋረጃ ጀርባ ምስክር እንዲያቀርብ ለዛሬ ቀጠረ ቢሆንም አቃቤ ሕግ ምስክሩን ማቅረብ ባለመቻሉ ምስክሩን ለመስማት ለታህሳስ 8 ቀን 2018 ዓ.ም ቀጠሮ መስጠቱን ጠበቃ ሰለሞን ገዛኸኝ ለአዲስ ማለዳ ተናግሯል። ፍርድ ቤቱ ጥቅምት 10 ቀን 2018 ዓ ም በዋለው ችሎት ለህዳር 16 ተለዋጭ ቀጠሮ የሰጠው ከመጋረጃ በስተጀርባ በምክር ቤቱ አባል ክርስቲያን ታደለ ላይ የቀረበውን ምስክር ለመስማት መሆኑን ያስታወሱት ጠበቃ ሰለሞን ይሁን እንጂ አቃቤ ሕግ ከፖሊስ ይዞ ባቀረበው ሰነድ በጸጥታና በኔትወርክ ምክንያት ማቅረብ አልቻልኩም ማለቱን ተናግረዋል። የተከሳሽ ጠበቃ ምላሹ አሳማኝ አለመሆኑን ለፍርድ ቤቱ በመግለጽ መከራከራቸውንና ፍርድ ቤቱም ጉዳዩን ከሰማ በኋላ ለታህሳስ 8 ቀን 2018 ዓ.ም ቀጠሮ መስጠቱን ተናግረዋል። በእነ ዮሐንስ በኋላ መዝገብ የተቀጠረው አንድ ምስክር መጋረጃ በተጀርባ በተቀበረ በክርስቲያን ታደለ ላይ ለመስማት ነበር የተቀጠረው። ያንን ነበረ ጠብቀን የነበረው ዞሮ ዞሮ አቃቤ ምስክር ያልቀረበ መሆኑ ሰነድ ከፖሊስ የቀረበ መልስ ይዞ ለችሎቱ አቅርቧል። እኛም ችሎቱም አንብበውልናል። በጥቅሉ በምክንያትነት የቀረበው በጸጥታና በኔትወርክ ችግር ምክንያት ማለትም ያ ከመጋረጃ በስተጀርባ ሊሰማ የነበረው ምስክር ቤተሰብ በተለያዩ ምክንያቶች ለቤተሰብ ጥየቃ ወደ ክፍለ ሀገር የሄደ በመሆኑና እዛም የጸጥታ ችግር ስላለ እንዲሁ ደግሞ ደውለንም ማግኘት ስላልቻል በኔትወርክ እና በጸጥታ ችግር ምክንያት ማቅረብ አልቻልም የሚል ነው በአቃቤ ህግ በኩል። በኛ በኩል የቀረበው ምክንያት ደግሞ ይሄ አሳማኝ ምክንያት አይደለም። አቃቤ ህግ ስጋት አላደረገም። ስለዚህ አማራ ክልል በአሁኑ ሰዓት የመንግስት ባለስልጣናት ሂደው ጉዘት እየጎበኙ ነው። ጸጥታ ችግር የሚባለው ነገር ተቀባይነት የለውም። በሌላ በኩል ነገር ደግሞ ይሄ ምስክር

ተደረሶ ብይን ነው የሰጠው። ከዚህ ቀደም አንድ ሁለተኛ ተከሳሽ በህመም ምክንያት ቀርቦ ሳይሰማ በመቅረቱ ሁለተኛ መጋረጃ ጀርባ ይሰማ በተባለው ምስክር ላይ ይግባኝ ተብሎ ሳይሰማ በመቅረቱ ይሄን ምክንያት በማድረግ ሌላ ተጨማሪ ቀጠሮ አስፈላጊ ሆኖ በመገኘታችን ለአካባቢ ምስክሩን አቅርቦ እንዳያሰማ ማለት ለታሳት ስምንት ተቀጥሯል። ከዚህ ቀደም በእነ ዮሐንስ ቧያሌው መዝገብ ክስ የተመሰረተባቸው ተከሳሾች በማረሚያ ቤት እየደረሰባቸው ያለውን የሰብአዊ መብት ጥሰት አስመልክቶ በፍትህ ስም የባርነትና የጭቆናን ቀንበር ማስተናገድ የማንችልበት ደረጃ ላይ ደርሰናል የሚልና አቤቱታቸው ምላሽ ካላገኘ ጉዳያቸውን ለመከታተል ችሎት እንደማይቀርቡ መግለጻቸው ይታወሳል። በዛሬው የእነ ዮሐንስ ቧያሌው መዝገብ የተከሰሱት ሁሉም መገኘታቸውን ለአዲስ ማለዳ የተናገሩት ጠበቃ ሰለሞን የሰብአዊ መብት ጥሰትን አስመልክቶ እያንዳንዳቸው በእሪታ ሲሉት በገለጹት መንገድ አቤቱታቸውን ሲያሰሙ እንደነበር ተናግረዋል። በዚህም ዮሐንስ ቧያሌው በሕይወት እንድኖር ከፈለጋችሁም በማረሚያ ቤቱ ኃላፊዎች የሚሰሩትን ብሔር ተኮር ዛቻ እንዲያቆሙ መጠየቃቸውን ተናግረዋል። ዮሐንስ ከዚህ በኋላ እናንተ እርምጃ የማትወስዱ ከሆነም በሕይወት ላታገኙን ትችላላችሁ ማለታቸውንም ተናግረዋል። ተገኝተዋል ተገኝተዋል። ሰብአዊ መብት ጥሰትም ከፍተኛ ሰብአዊ ጥሰት እንዳለ በማረሚያ ቤቱ በኩል ሁሉም ተከሳሾች እያንዳንዳቸው በምሬት ነው ሲያሰሙ የነበረው። የተከበሩ ትክክል። ዮሐንስ በኋላ በሕይወት እንድንኖር ከፈለጋችሁ የማረሚያ ቤቱ ኃላፊዎች ላይ በተመለከተ የሚሰሩትን ብሔር ተኮር ዛቻ ስለዚህ ከዚህ በኋላ በሕይወት ላታገኙን ትችላላችሁ። ከዚህ በኋላ እናንተ እርምጃ የማትወስድ ከሆነ እኛ ፍላጊ እንጋፈጣለን እንጋፈጥ ደግሞ ሕይወት መጥፋት ሊኖር ስለሚችል እባካችሁ እባካችሁ ብለው ለምረዋል። ችሎት ይሄ ነው ፍርድ ቤቱ በማረሚያ ቤት እየደረሰብን ነው የተባለውን ጨምሮ በክርስቲያን ታደለ ላይ ከመጋረጃ ጀርባ የሚቀርበውን ምስክርነት ለመስማት ለታህሳስ ስምንት ቀጠሮ መስጠቱን አዲስ ማለዳ ከጠበቃቸው ለመረዳት ችላለች። መከላከያ ሰራዊት በፋኖና ሸኔ ላይ ወሰድኩት ባለው ዘመቻ ከመቶ በላይ ተጣቂዎች መግደሉን አስታወቀ። የመከላከያ ሰራዊት ዛሬ ከሰዓት ባወጣው መግለጫ ጽንፈኛና አሸባሪ እያለ በጠራቸው ፋኖና ሸኔ ላይ ከፍተኛ ጉዳት ያደረሰ እርምጃ መውሰዱን አስታውቋል። በመግለጫው የስድስተኛ እዝ ኮርች በተሰማሩበት የግዳጅ ቀጠና ከህዳር 13 ቀን 2018 ዓ ም ጀምሮ ባካሄዱት አሰሳና ስምሪት ራሱን ፋኖ እያለ የሚጠራውን ሲል የገለጸውንና ጽንፈኛ ሲል የፈረጀውን ቡድንና አሸባሪ ሲል የጠራውን የሸኔ ቡድን ላይ እርምጃ መውሰዳቸውን ዘመቻ የስምሪት ኃላፊ ሌተናል ኮሎኔል ግዳይ ህሉፍ ተናግሯል። ኮርች በተሰማሩበት በአማራ ክልል ምስራቅ ጎጃም ዞንና አዋሳኝ በሆነው ኦሮሚያ ክልል ሰሜን ሸዋና ምዕራብ ሸዋ ዞኖች ጠላት ሲል የገለጻቸው ታጣቂዎች ይንቀሳቀሱባቸዋል በተባሉ አካባቢዎች ስምሬት በማካሄድ በርካቶችን መግደሉን በመግለጫው አገላለጽ መደምሰሱን አመልክቷል። በምስራቅ ጎጃም ዞን ጎዛምን፣ ደባይ ጠላት፣ ደብረ ኤልያስ፣ ቸርተክል፣ ደጎልማ፣ ወርቅማ፣ ግራድ ቅደም፣ የአግዳድ እማሆይ ገዳም፣ ሞንጎ ጊዮርጊስ እና ሎሚ ኢየሱስ በተባሉ ቀበሌዎች ነበር ያለው የጠላት ኃይል ሙት ቁስለኛ እና ምርኮኛ በማድረግ አካባቢው ጸድቷልም ብሏል። በተመሳሳይ በሰሜን ሸዋ እና ከፊል ምዕራብ ሸዋ ዞኖች በሂደቡ አቦቴ ደግማና ሜታ ወልቂጤ ወረዳዎች በአሸባሪው የሸኔ ቡድን ላይ በተወሰደ እርምጃ የቡድኑ አመራሮች የተደመሰሱ ሲሆን ቁሳዊ ኪሳራ ማድረሱ እንደተቻለም ሌተናል ኮሎኔል ግዳይ ተናግሯል። በዚህም የተገደሉ 106 የቆሰለም 157 እጅ የሰጠ 98 የሴልና ሎጂስቲክ 110 በድምሩም 471 በላይ ጠላት ሲል የጠራው ኃይል ላይ ኪሳራ ማድረስ ተችሏልም ብሏል። በማቴሪያል ክላሽ 101፣ ብሬን 1፣ አርፒጂ አንድ፣ ኋላ ቀር መሳሪያ 34፣ መገናኛ ሬዲዮ 4፣ ሽጉጥ 18፣ ቦምብ 22 እና በርካታ ተተኳሾች እና ትጥቆች መማረካቸውን ሲያብራራ ጠላት ከሕዝብ ዘርፎ ሲጠቀምባቸው የነበሩ የተለያዩ ተሽከርካሪዎች አንድ ሲኖትራክ፣ አንድ አምፑላንስ፣ አንድ ኤፌሳር የጭነት መኪናም ሁለት ፓትሮል፣ ሁለት ባጃጅ፣ አስራ አራት የሞተር ሳይክል፣ እንዲሁም የቁም ከብቶች፣ የተከማቸ እህልና ጽንፈኛ ሲል የጠራው ቡድን የሚጠቀምባቸው ያላቸው ቁሶችን በቁጥጥር ስር መዋል መቻሉን አብራርቷል። በአፋር ክልል ኤርታሊ አቅራቢያ ከሺ ዓመታት በኋላ በተከሰተው እሳተ ገሞራ የፈጠረውን አመዳማ ደመና በአገልግሎቱ ላይ ችግር አለመፍጠሩን የኢትዮጵያ አየር መንገድ ለአዲስ ማለዳ ገለጸም። በአፋር ክልል ኤርታሊ አቅራቢያ ከሺ ዓመታት በኋላ በተከሰተው የኃይሊ ጉቢ እሳተ ጎመራ የፈጠረውና እስከ 14 ኪሎ ሜትር ከፍታ ድረስ ወደ ሰማይ ወጥቶ የተስተዋለው አመዳማ ደመና በአገልግሎቱ ላይ የፈጠረው ምንም ዓይነት ችግር አለመኖሩን የኢትዮጵያ አየር መንገድ ለአዲስ ማለዳ ገልጿል። ከትላንት በስቲያ እሁድ በአፋር ክልል ኤርታሊ አቅራቢያ የተከሰተውና አመዳማ ጭሱ የመንን የመንንና ኦማንን ጨምሮ በአካባቢው ባሉም የቀይ ባህር አዋሳኝ ሀገራት እንደደረሰ በዓለም አቀፍ መገናኛ ብዙኃን የተገለጸለት የኃይሊ ጉቢ እሳተ ገሞራ ፍንዳታ የተነሳም በአገልግሎቱ ላይ መስተጓጎል አለመፈጠሩን አየር መንገዱ ለአዲስ ማለዳ በጽሑፍ በላከላት መረጃ አስታውቋል። ከሚመለከታቸው የአቪየሽን እና ሜትሮሎጂ ባለስልጣናት ጋር በመሆን ሁኔታውን በቅርበት በመመርመር ላይ መሆኑንም የኢትዮጵያ አየር መንገድ አስታውቋል። መንግስት በአራት ወራት ውስጥ ለአንድ ሚሊዮን ገደማ ሰዎች የስራ እድል ፈጠር ያለው አለም የስራና ክህሎት ሚኒስቴር በ2018 በጀት ዓመት አራት ወራት ውስጥ በዚህም በ2018 በጀት ዓመት ባለፉት አራት ወራት ለአንድ ነጥብ ሶስት ሚሊዮን ዜጎች የሀገር ውስጥ የስራ እድል ለመፍጠር ታቅዶም ከ988 ሺህ በላይ ዜጎች የስራ እድል እንደተፈጠረላቸው አስታውቋል። በ2018 በጀት ዓመት ባለፉ አራት ወራት ከ221 ሺ በላይ ዜጎች በውጭ ሀገራት የስራ ስምሪት የስራ እድል እንደተፈጠረላቸው የስራና ክህሎት ምክትል ሚኒስተር ሰለሞን ሶካ ለኢዜአ ገልጸዋል። የስራ ፈጠራ ምህዳሩን ለማስፋትም የፖሊሲም አዋጅና የአሰራር ስርዓት በመዘርጋት እውቀትንና ክህሎትን የተላበሰ ተወዳዳሪና ብቃት ያለው የሰው ሀብት የማፍራት ስራ እየተከናወነ እንደሚገኝ አስረድቷል። በአጭር በመካከለኛ በረጅም ጊዜ የቴክኒክና ሙያ ስልጠና የኢትዮጵያ እድገት ጉዞ የሚያፋጥን የሰው ኃይል የስራ ኢንዱስትሪውን እንዲቀላቀል እየተደረገ መሆኑንም ተናግሯል። በሀገር ውስጥ በሚፈጠሩ የስራ እድሎች ግብርና፣ ኢንዱስትሪና የአገልግሎት ዘርፍ በቅደም ተከተል ከፍተኛ ድርሻ መያዛቸውንም አስረድተዋል። በውጭ ሀገራት የስራ ስምሪት ስም በኦንላይን የመገናኛ አውታሮች ዜጎችን በማታለል የሚሳተፉ ሕገወጥ አዘዋዋሪ ደላሎች ሀገሮች ላይም እርምጃ እየተወሰደ እንደሚገኝ አስታውቋል። በኢራን የኤሌክትሪክ ኃይል ለማግኘት ከሚቃጠል ማዙት ከሚባል ቆሻሻ ኬሚካል በሚወጣ ጭስ የተነሳ በዓመት 58975 ኢራናዊያን መሞታቸው ተገለጸ። ኢራን የገጠማትን የኃይል እጥረት ለመወጣት በምታደርገው ጥረት የሀገሪቱ ባለስልጣናት የኤሌክትሪክ ኃይል ለማግኘት ሰልፈርንና ሌሎች አደገኛ ንጥረ ነገሮችን የያዘ ከፔትሮሊየም ቅሪት የሚገኝ ማዙት የሚባል ቆሻሻ ኬሚካል ሲያቃጥሉ መቆየታቸው ተገልጿል። የፕሬዚዳንት ማሱዲ ፔሽካ መንግስትም ሀገሪቱ የገጠማትን የኃይል እጥረት ለመፍታት ይህንን ማዙት የሚባል አደገኛ ንጥረ ነገሮችን የያዘ ቆሻሻ ኬሚካል ማቃጠልን በአማራጭነት መጠቀም መቀጠሉን አልጀዚራ ዘግቧል። በዚህም በመላው ሀገሪቱ በሚገኙ 14 የሚ የሚደርሱም የማዞት ቆሻሻ ኬሚካል ማቃጠያ ጣቢያዎች እስከ ህዳር አጋማሽ ድረስ በየቀኑ 21 ሚሊዮን ሊትር ወይም 555 ሚሊዮን ጋሎን የማዞት ቆሻሻ ኬሚካል እየተቃጠለም ለኤሌክትሪክ ኃይል ማመንጫ ሲውል መቆየቱን ለኢራን እስላማዊ አብዮት ጥበቃ ኃይል ቅርበት ካለው ፋርስ ኒውስ ኤጀንሲ የተገኙ የመረጃ ምንጮች ገልጿል። ከማቃጠያ ጣቢያዎች የሚወጣው አደገኛ ጭስ በሚፈጥረው የአየር ብክለት የተነሳም በኢራናውያን የቆን የቀን አቆጣጠር እስካለፈው መጋቢት ድረስ በአንድ አመት ውስጥ ብቻ 58975 ኢራናውያን መሞታቸውን የኢራን ምክትል የጤና ሚኒስትር ሬሲ ለመንግስት መገናኛ ብዙሃን ተናግሯል። በሌላ አገላለጽ ከዚህ ችግር ጋር በተያዘ በየቀኑም 161 ሰዎች ህይወታቸውን ያጣሉ ማለት ነው። ሰዎቹ የሞቱት በልብ ሳምባ፣ ስትሮክና ከመተንፈሻ አካላት ጋር በተያዘ ከአየር ንብረት ብክለት ጋር ቀጥተኛ ግንኙ ነት ባላቸው በሽታዎች መሆኑን የገለጹት ምክትል የጤና ሚኒስትሩም ለዚህም ዋነኛው ምክንያት ከሚቃጠለው የማዞት ቆሻሻ ኬሚካል የሚወጣውና በአየር አማካኝነት ወደ ሰዎች የመተንፈሻ አካል የሚገባው ፒኤም 2.5 የሚባል ምርዛማ ቅንጣት መሆኑን አመላክቷል። ከሞተው ሰው በተጨማሪ የኃይል አማራጭ ለማግኘት በሚቃጠለው ቆሻሻ የተነሳም ከአየር ብክለት ጋር ተያይዞ የሚፈጠሩ እንደ የጤና ክብካቤ ወጪም የንግድ ና ትምህርት ቤቶች መዘጋት፣ የምርታማነት መቀነስ፣ የመሳሰሉ ዘርፈ ብዙ ቀውሶች የሚያስከትሉትን ወጪ ለመሸፈን መንግስት እስካለፈው መጋቢት ድረስ 17.2 ቢሊዮን ዶላር ወጪ ማውጣቱን የጤና ሚኒስትሩ አልሬዚን ሬሲ ተናግሯል። ይሁን እንጂ በመጪዎቹ የክረምት ወራት የሚፈጠረውን ከፍተኛ ቅዝቃዜ ተከትሎ የበለጠ የተፈጥሮ ጋዝ እጥረት ሊፈጠር የሚችል ከመሆኑ ጋር ተያይዞ የማዙት ቆሻሻ ኬሚካል ማቃጠያ የኃይል ማመንጫ ጣቢያዎች ማዙትን በማቃጠል ስራቸውን የሚቀጥሉ መሆናቸው የኢራን የኢነርጂ ሚኒስትር አባስ አልአባዲ ባለፈው ሳምንት ቴራ ውስጥ በተካሄደው የታዳሽ ኃይልና የኤሌክትሪክ ውጤታማ አጠቃቀም አውደ ርዕይ ላይ ተናግሯል። እያስከተለ የሚገኘውን የጤና ቀውስ ያልገለጹት የኢነርጂ ሚኒስትሩም ዋጋው ርካሽ በመሆኑ ማዙትን ማቃጠላችንም የመጨረሻ አማራጫችን አድርገን ወስደነዋል ብለዋል። ዕለታዊ ዜናዎቻችንን በዚሁ ተጠናቀዋል። አዲስ ማለዳን ሰብስክራይብ ላይክና ሼር ማድረግን አይዘንጉ። ጤና ይስጥልኝ።